በ ስምንት መቶ አንድ ደሞዝ እንግዲህ ልጆች አስተምሮ ዩኒቨርሲቲ ለማብቃት ከባድ ነው። እዚህ አካባቢ ለሚኖሩ አቅመ ደካማ ለሆኑ ሰዎች ነው ቅድሚያ የሚሰጣቸውና ቡና ወደ ሰላሳ ሺህ ችግኝ ቡና ለአርሶ አደሩ በነጻ ሰጥቻለሁ። ዳንኤል ሾጦጦ መዲና ወይም መንገድ ተብሎ እስኪሰየም ድረስ በአረንጓዴ ልማት ከተማውን የማስዋብ በርካታ ስራዎችን የሠሩ ሞዴል አባት ናቸው። ጠቅላይ ሚኒስትር ዶክተር አብይ አዳራሽ የሚል በስማቸው ሰይሜ መታሰብነቱ ለእሳቸው እንዲሆን በህይወት እያሉ መጥቶ እንዲያዩና አንዱ አርሶ አደር ምን ያህል ጠቀሜታ አርሶ አደሩ ምን ያህል እንደሚወዳቸው እንዲያውቁ በስማቸው እዚህ ሰይሜ አዳራሽ ሰርቻለሁ። ዳንኤል ሾጦጦ ይባላለሁ። በደቡብ ኢትዮጵያ ድላ ከተማ ነዋሪ ነኝ። ቀደም ሲል ድላ ዙሪያ ወረዳ ነበር፣ አሁን ከተማ አቀፍ ስለሆነ ከተማ ላይ ስለታቀፍን ከተማ ግብርና ላይ ተሰማርቼ ነው የምኖረው። እና እዚህ ጋር እንግዲህ አሳ አረብ አረባለው፣ ዶሮ አረብ አለው። እንዳያችሁት ከብቶች አሉ፣ ላሞች አሉ፣ ሙዝ አለ፣ ፓፓያ አለ፣ አናናስ የሌለ ነገር የለም፣ ሁሉ ነገር አለና የከተማ ግብርና ኑሮ ውድነትን ለመቀነስ ራስን ለማሻሻል የተሻለ ነገር ለማምጣት መንግስት እያደረገው ካለው ስራ ጋር ጎን ለጎን ከመንግስት ስራ ነው የወጣሁት። እኔ ያጠናሁት አካውንቲንግ ነበር። እንግዲህ የ801 ደመወዝተኛ ነበርኩኝ እና ከዛ ወጥቼ ነው አሁን ላይ ወደ አምስት ወደ 15 ጊዜያዊ ሰራተኞች አሉኝ። ንብ አነባለው። እንደዚሁ ማር አለ ከጓሮ ነው ሁሉም የጓሮ አትክልቶች አሉ። እንድላ ከተማ ይህንን አጠቃሎታል ሲያጠቃል ለከተማ ግብርና ውስጥ ነው የገባ ነው እና ለከተማ አሁን ቆጮዎችን እንሰት በአነስተኛ ዋጋ ትንሽ ምግብ ቤት አለችኝ። ወደዛ እንኳን በአነስተኛ ዋጋ እየሸጥን ያለ ነው እና ሙዝን ከኛ አልፎ መሸጥ ጀምረናል። ቅመማ ቅመሞች አሉ የተለያዩ ከኮሮርማ ጀምሮ ኮሰሬት አለ እርድ አለ ሁሉ ነገር አለና ከተማ ግብርና ላይ ጠንክረን ብንሰራ ኦልሬዲ አሁን ኑሮ ውድነቱን ማሻሻል ይቻላል፣ መቀነስ ይቻላል ብዬ አስባለሁ። ዲላ ከተማ ከሚከውናቸው ዘርፈ ብዙ ተግባራት መካከል አንዱ በከተማ ደረጃ የከተማን ግብርና ማበረታታት ነው። ከተማ ግብርና ላይ ጠንክረን መስራት ከቻልን ፋይዳው ብዙ ስለሆነ ማለት ነው አንዱ በሀገርም ደረጃ ያለውን በተለይ ከዚህ ከኑሮ ውድነት ጋር ያለውን እንዲሁም ያልተረጋጋውን ገበያ ማረጋጋት የምንችልበት ምቹ ሂደት ይፈጥርልናል። ይህን በምናደርግበት ወቅት ዜጎቻችን በምግብ ራሳቸውን እንዲችሉ ምቹ ሁኔታ ይፈጥራል ማለት ነው። እንደ ከተማችን 215974 ያህል ዜጎች በከተማችን ይኖራሉ። ከዚህ ዜጋ 30 ፐርሰንቱ በከተማ ግብርና ተሰማርተው የሚኖር ነው። በአሁን ሰዓት አዲስ አበባ አሁን አንዱ ልጄ በወር ከ15 ሺ ብር በላይ እንደገና አዲስ 6 ኪሎ ይማራል። ያም ከፍሎ ነው የሚማረው የታክሲ አለ መዓት ነገር አለ፣ ቤት ክራይ አለ። እነኚህ ነገሮች አሁን በዛ በ800 ደሞዝ መኖር ከባድ፣ ልጅ ማስተማር ከባድ ነው እና ከዛ ነው ምርር ስለኝ። አባተ እርሻ ነበረው እና አባተን አግዘው ነበር ተማሪም ሆኜ እንደገና መንግስት ሰራተኛ መሆኔ ሆኜ ቅዳሜና እሁድ አባተን አግዝ ስለነበር አባተ ይሄ መሬት ሲያወርሰኝ የአባተ በህይወት የለም አሁን ያንን ይዤ ነው ቀጠልኩትና ባለቤትም እንግዲህ ጠንካራ ባለቤት ነው ያታያለችኝ። በጣም ጎበዝ ጠንካራ እና የከተማ ቤት አለን። አሁን እዚህ ነው የምንኖረው። እዚህ ስንኖር ከእኔ ጋር የምትኖር ጠንካራ ባለቤት አለችኝ እና እሷም ከጎኔ ለዛሬ ስከት ለዛሬ መልካም ነገር ለዛሬ ጥሩ ነገር ብዙዎቹ እንዲጎበኙ ያበቃችኝ ባለቤት ናት። ልጆችም ጭምር ያግዙኛል። በከተማችን ከዚህ በፊት የሌሉ ነገር ግን ከቅርብ ጊዜ ወዲህ እየተከወኑ ያሉ በርካታ ተግባራቶች አሉ እንደ ሀገርም ኢኒሽቲቭ ተይዞ የተገባው የስንዴ አብዮት ስንዴ አብዮት በከተማችን ከ15 ሄክታር በላይ በአንድ ማዕከል ላይ የስንዴ ዘር ወይም የስንዴ ተግባር ይከናወናል። ይሄ ማለት ጠቅለል ስናደርግ በከተማ ደረጃ ከ45 አንድ ማዕከል ላይ ማለት ነው። ከ45 ሄክታር በላይ በሚደርስ ቦታ የስንዴ ምርት ለገበያ ይቀርባልና ይሄ ሂደት በልዩ ሁኔታ የሚደገፍ ነው። አሁን በተለይ በከተማችን የተለያየ ኤሪያ ላይ ወይም የተለያየ አካባቢ ላይ ከመሬቱ ማያበቅለው ነገር እንደሌለ በስፋት የሚታወቅ ነው። እንደየ መሬቱ ባህሪና እንደየ አየር ጠባዩ በከተማ ደረጃ በተለይ የከተማ ግብርና ላይ ምርትና ምርታማነትን ለማብዛት ከአርሶ አደሮቻችን ጋር እየሰራን ባለነው ስራ እጅግ ውጤት እየመጣ ያለ ህዝባችንም ተጠቃሚ እየሆነ ያለበት ነው። ብዙ ነገር ከውጭ ወደ ከተማችን የሚገባውን አሁን በራሳችን አርሶ አደር ምርት በማቅረብ በመቻላችን የከተማውን የህዝባችንን የምግብ ዋስትና ወደ ማረጋገጥ ምዕራፍ እየገባን ነው። አሁን ያለነው ሞዴል አርሶ አደር ዳንኤል ሾጠጦ ግቢ ውስጥ ነው። ጠባይን ጠብቆ አረንጓዴነታ ከተማ ይዛ እንድትቆይ በከተማ ደረጃ ኢብን የዳንኤል ሾጠጦ መዲና ወይም መንገድ ተብሎ እስኪ እስኪሰየም ድረስ በአረንጓዴ ልማት ከተማውን የማስዋብ በርካታ ስራዎችን የሰሩ ሞዴል አባት ናቸው። ቡናን አሁን እንግዲህ ከአስር ሺህ እግር ቡና ነው የጀመርኩት። አስር ሺህ ወንዶ እርሻ ምርምር ቡና በነጻ ከሰጠኝ በኋላ ወደ ግብርና ሲገባ አስር ሺህ እግር ቡና በአንድ ቡና መሬት ላይ ተክዬ ለአስር ሺህ ቡና። ሃይላንድ የውሃ ተጠጥቶ የተጣለውን ቡና በመርፌ ቀዳዳ ውሃ ጠብታ ለእያንዳንዱ ቡና በመስጠት ቡና በአንድ ዓመት እንዲያፈራ ካደረግኩ በኋላ መንግስት የዋንጫ ተሸላሚ ያደረገኝ ብዙ ዋንጫዎች አሉኝ። እጅግ በጣም ምርጥ ዋንጫዎች አሉኝ፣ ሰርተፍኬቶች አሉኝ። እና ከዛ በኋላ ነው ቡና ወደ ውጭ የመላክን ፍቃድ አነስተኛ አነስተኛ ገበሬዎች የቡና የመላክን ፍቃድ የሰጡኝ እና ይህን ካገኘው በኋላ ግን አሁን ቡና በበቂ መላክ አልጀመርኩም። ኦልሬዲ አገር ውስጥ ነው የሸጥኩት። ለምንድን ነው ያላኩት? በቄ አቅም እስከሚፈጥር ቡናዬን ከማሳይ ብቻ ያለ ገንዘብ ግዢ ከማሳይ ለቅም የቀጥታ መላክ እንዲችል አቅም እስከሚፈቅድ ነበረ ፍቃዱ አለኝ። አሁን ለነክስትር ተዘጋጅተን ያለ ነው። እንግዲህ ይህ አሳ ጥቂት መሬት ላላቸው አርሶ አደሮች በትንሽ ቦታ ብዙ ማግኘት እንዴት እንደሚቻል የሚያሳይ ነው። ይህ ቦታ እንግዲህ ረግረጋማ ቦታ ነበርና እጅግ በጣም ሰው የማይሄድበት ቦታ ነበር። ይህንን ወደ አሳ አሳን ማርባት የጀመርኩት የዛሬ አምስት ዓመት አካባቢ ነው። እዚ ጋር ወደ ስድስት ሺ ጫጩት ነው መጀመሪያ ላይ ያስገባሁት። ከዛ እየበዛ ሲሄድ ነው ፖንድ ያኛውን ፖንድ ጨመርኩ። ዛሬ ላይ እዚህ ውስጥ አሁን አልወጡም እንጂ፣ ሲወጡ ከ100 ሺህ በላይ አሳዎች አሉ ማለት ነው እዚህ ውስጥ። ስለዚህ እናወጣለን፣ ውሃ ይቀየራል፣ ሌላ ውሃ ይገባል። አሳዎቹ ግን ያው ሁሉም ውሃ ሲያልቅ ሳይሆን የተወሰነ ውሃ ከሄደ በኋላ እንቀየርላቸዋለን። ያው ይሄ እንግዲህ ከዛ በኋላ ሁለተኛ ፖንድ ነው። ይሄ ሶስተኛ ፖንድ እዛታች ነው ያለው። ምናልባት ለወደፊት እንግዲህ አቅም ሲፈቅድ የተሻለ ነገር ለምንሰራለን፣ ወደ ዘመናዊነት አሁን ይሄ በሰው ኃይል የተቆፈረ ነው። በሰው ኃይል የተሰራ ነው። በእኔ እጅ ነው የተሰራው፣ እና ወደ ዘመናዊነት እንቀይራለን ብለን እናስባለን። አቮካዶ አለ። ይሄ ዘመናዊ አቮካዶ ነው። እኛ ተክለና ወደ መቶ አቮካዶ ተክያለሁ። እንግዲህ ይሄ እጅግ በጣም ዘመናዊ እንደ ቅበነትም እንደ ቅባትም እንደ ዘይትም ለብዙም ነገር የሚጠቅም ነገር ነውና ከልማት ትሩፋት ያገኘነው ውጤት ነው። ይሄ እስከ ሰላሳ ሺህ ብር ሸንኮራ እንሸጣለን እንሸጣለን ማሳችን ውስጥ እንግዲህ በአመት በአመት ነው የሚያፈራው። ስለዚህ በጥቂት ቦታ ብዙ ነገር መትከል ይቻላል። ሸንኮራ እንግዲህ እንግዲህ ይህን ይመስላል። ይህን መብላት ይቻላል። ብዙ ሙዞች አሉኝ። ከመቶ እስከ ሁለት መቶ እግር ሙዝ አለኝ እንግዲህ እንደዚህ ማሳ ውስጥ ተክያለሁ በየቦታ ግን አሁን ይሄ ሙዝ እኛ ለሽያጭ እያቀረብን ያለ ነው። በጣም ወፍራም ነው። ኮረድማ ነው ከቅመማ ቅመሞች ውስጥ አንዱ ነው። ቅቤ ለማምጠር ለተለያየ ነገር የምንጠቀመው የባለቤቴ ወደ ገበያ መሄድ የለባትም ይሄ ኮረድማ ምርት ነው። እዙን እናገኛለን በአመት ለውጭ ፍጆታ ባይሆንም ለውስጥ ለራሳችን ጥቅም እንጠቅማለን ወደ ገበያ አንሄድም ማለት ነው። ይህ ቡና እንግዲህ የሁለት ዓመት ቡና ነው። ውሃን በጠልፈ በሁለት ዓመት እንዲያፈራ አሁን እየደረሰን ያለው ወደ ደረሰ ቡና እየሄድን አለ ነው አሁና እንግዲህ በሁለት አመት ቡና እንደዚህ እያፈራ ነው ያለው። ጊዜ ጋር እንግዲህ ይሄ ቡና ደርሷል ማለት ይቻላል። አሁን ይሄ ይሄ ቡና አሁን እንደዚህ መልቀም ይቻላል። እንግዲህ ይሄ ዛፍ ነው ዛፍ ብቻ ሳይሆን አቮካዶ ፍሬ የምንበላበት ነው፣ ለምግብነት ነው የምንጠቀመው። ጥንት አባቶቻችን አያቶቻችን ያቆዩትን ዛፍ ያለመቁረጥ ልምድ ይዘን እኛም ቀጥለናል ማለት ነው። አሁን ዛፍ እየተከልን ያለ ነው። ይሄ ዛፍ እንዳይሞት ቤት ላው ላይ ነው የሰራ ነው። ምክንያቱም ያሳዝናል፣ እንደ ሰው ህይወት ነው። ስለዚህ ዛፉን እንግዲህ እንደ መሰሶም እንደ ምግብነትም እንደ አያቶቻችንም ቅርስ አያቶቻችን ከዚህ እንደለመዱ ልጆቻችን ከኛ ደግሞ ይህን ይዘው እንዲቀጥሉ የማድረግን ልምድ ነው እንግዲህ። ሌላ ታሪክ የለም። ዛፍ ህይወት ነው። እስካሁን ድረስ እኔ ዛፍ ብዙ ተክዬ ያለው ዲላ ከተማ ከመቶ በላይ ዛፍ ተክዬ ለማዘጋጃ ቤት አስረክቤ ያለው። አሁን ላይ ገጠር ላይ ደግሞ ከ ሀምሳ ሺህ በላይ ደን ተክዬ ያለው። በቆሎ በቆሎ ወደ 25 ኪሎ ግራም በቆሎ ዘርተናል። እጅግ በጣም ይርቃል። ወደዚህ ሁሉ በሁሉም ዘርፍ ነው ስራ መስራት ያለብንና ጤፍ እንደዚሁ፣ አተር እንደዚሁ፣ ባቄላ እንደዚሁ እንዘራለን። ያው ግን ውጤት እናገኛለን። ሁሉ ነገር ከማሳ ነው የምናገኘው። መሬት ስላለ መሬቱ። ያበቅላልና አሁን እዚህ የተከልነው በቆሎ የ15 ቀን ምናምን አካባቢ ነው ከተከልን። አሁን እየታረመ ነው ያለው። ቅድም እንደነገርኳችሁ እንግዲህ ሁሉንም ነገር ከጓሮ ከሁሉንም ነገር ከማሳ ማግኘት ውጤታማ ነው የሚያደርገው። ለወተትም ያው እዚሁ ለወተት ለቅቤ እዚሁ ላሞች አሉን። ስጋ ሲያምረን ደግሞ ፍየሎች አሉን። ስለዚህ ሁሉንም ነገር እዚሁ በጓሮ ነው የምናገኘውና መስራት መለወጥ ምን ያህል ጥቅም እንዳለው በእኛ አልፎ ለድሆች ቤት ሰርተናል። እንደ አባት እኔም እንደ ልጅ ወደ ላይ ነው የምትመለከተው። ብዙ ጊዜና ታሳሪ ሲሆኑ ዴዲኬተድ መሆናቸው ለስራ እንድነሳሳ በተለይ በከተማ ልማት ለራስ የሚተርፍን ነገር ማለት ለራስ መቁረስ እንድንችል ዘንድ ለራሳችን መመገብ እንችል ዘንድ አልፎ ተርፎ ደግሞ ወደ ገበያ ማቅረብ እንችል ዘንድ ከዛም መጠቀም እንችል ዘንድ በመስራት በመስራት የሚገኝን ለውጥ ማየት ችያለሁ። በእሳቸው ያንንም መማር ችያለሁ። ለዛሬ ስኬት፣ ለዛሬ መልካም ነገር፣ ለዛሬ ጥሩ ነገር ብዙዎቹ እንዲጎበኙ ያበቃችኝ ባለቤቴ ናት። ልጆችም ጭምር ያግዙኛል። ደሞዝ ላይ ወጡ ያሉ እነ ይረዱኛል እና አሁን ላይ ከኛ አልፎ ለድሆች ቤት ሰርተናል። ከኛ አልፎ ድልድይ ሰርተናል። ከኛ አልፎ መንገድ ሰርተናል። ከኛ አልፎ እየው አዳራሽ ሰርተናል እና ይሄ የሚመጣው ከአባቶቻችን የወረስ ነው። በግል ተሰማርቼ ብሰራም ከግብርና አንጻር ያለው ከከተማ ግብርና አንጻር ያለው ውጤቱንም አይቼ ወደዚህ ምልከታ እንዳደርግ ከእሳቸውም የስራ ጉጉትና ለስራ ያላቸውን ዴዲኬሽን አይቼ ከለውጡም አንጻር ወደዚህ እንድመለከት አድርጎኛል። የሚያመጡኝ የሚያሳዩኝም ነገር ወደዚህ መምጣት አለብህ ማየት አለብህ የሚለውም ነገር ለእኔ እንደመነሳሻው በመሆን እንድመለከተው የከተማ ግብርና ለውጥ እንዳለው ስላመንኩ ወደዛም እንድመለከት አድርጎኛል። መስራት መለወጥ፣ በተለይ ኑሮ ውድ ነው ለሚል ከተማ ለመንግሥት ሠራተኛ በትርፍ ሰዓት ይህን ብሰራ መንግሥትን ከሚጠብቅ ቢያለማ እንግዲህ የያቹትን በቆሎ፣ የያቹትን ዶሮ፣ የያቹትን ላሞች፣ ፍየሎች እነኝን ሁሉ ከዛ በኋላ የተገኙ ናቸው ከእርሻ የተገኙ ውጤቶች ናቸው። ገበያ ከማቅረባችን በፊት እዚህ አካባቢ ለሚኖሩ አቅመ ደካማ ለሆኑ ሰዎች ነው ቅድሚያ የሚሰጣቸውና ቡና ወደ 30 ሺህ ችግኝ ቡና ለአርሶ አደሩ በነጻ ሰጥቻለሁ እና አሁን መስራት ችሎ መትከል እየቻለ አቅም ለሌላቸው መጀመሪያ ያንን ነው እኔ ትሬንድ ያደረኩትና ድሃን ማገዝ፣ እንሰት ወደ 3 ሺህ እንሰት ችግኞችን ሰጥቻለሁ። ዘንድሮም ወደ 20 ሺህ እግር ጉርጓዶችን በራሴ አስቆፍሬ እንሰት ሰጥቻለሁና፣ ያ ማለት ከኛ አልፎ ለሌላ ሰው መጥቀም ማለት ነው። ያ ማለት ደግሞ የገበያ ትስስሩ እንዴት ነው? አሁን ላይ የኑሮ ውድነቱን ለመቀነስ ወደ ገበያ ከኛ አልፎ ወደ ገበያ ስንወስድ የሆነ ያክል ዋጋ በዛ የተባለውን ዋጋ ሊቀንስ የሚችል ነገር አለና፣ ኦልሬዲ እኛ ገበያ አትናል የምንለው ነገር የለም፣ መልካም ነገር አለ። ጠቅላይ ሚኒስትሩን በጣም ስለሚወዳቸው ጠቅላይ ሚኒስትር ዶክተር አብይ አዳራሽ የሚል በስማቸው ሰይሜ መታሰበነቱ ለእሳቸው እንዲሆን በሕይወት እያሉ መጥቶ እንዲያዩና አንዱ አርሶአደር ምን ያህል ጠቀሜታ አርሶአደሩ ምን ያህል እንደሚወዳቸው እንዲያውቁ በስማቸው እዚህ ሰይሜ አዳራሽ ሰርቻለሁና እንግዲህ ምንድነው ይህን እንዲሰራ አበቃኝ እሳቸው የሚያስቡት ራዕይ የሚያስቡት ሀሳብ ይቅርታን፣ ሰላምን፣ ፍቅርን፣ ደስታን ሰው አብሮ ተካፍሎ የመብላትን ከሳቸው ብዙ ነገር ተምረናል። እንግዲህ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ይመጣሉ ብዬ የሄሊኮፕተር ማረፊያ እንግዲህ እንዳያችሁ እነዚህ መኪኖች የቆሙበት ቦታ ቡና ነቅዬ አስተካክዬ በናፍቆት እየጠበቅኩ ያለሁበት ቦታ ነው። ከንቲባ ዳዳን ሸበበም እዚሁ ጓሮ ላይ የሰጠሁት መሬት አንድ ሄክታር መሬት አለ። አዲስ አበባን ውብ ላረጉ በስጦታ ያበረከትኩት አንድ ሄክታር መሬት አለ። እሳቸው እንግዲህ አዲስ አበባን እዚህ ይገነባሉ ብዬ አስባለሁ። ይሄ አካባቢ የከተማ አካል አልነበረም። አሁን ባለን ደረጃ ግን ወደ ከተማው የተካለለ በመሆኑ ይህንን አካባቢ በበቂ ሁኔታ የመንገድ ልማት ለመስራት የታቀደ ስራ አለ። ጅምር ነገሮችም አሉ። ይህን ማስቀጠል ያስፈልጋል። ከዛ ውጭ አርሶ አደሩ በሚፈልገው በግብዓትም በምርትም በሚያስፈልገው ደረጃ ከከተማ ግብርና ጋር ተቀናይተን ድጋፍ በማድረግ በመንግስት የመንግስትን ሚና በተገቢ ሁኔታ ማሳየትና መደገፍ ይፈልጋል። እነዚህ ጉዳዮችን ወስደን እየሰራን ያለነው ነው። ከዛም በዘለለ ቀረብ ብሎ ሙያዊ ነገር ማገዝ የሚያስፈልጋቸውን ሙያዊ የፋይናንሻልም አስፈላጊ በሆኑበት ተጋብሎ አርሶአደሮቻችንን መደገፍ ለትርፉ ለህዝባችን ነው ለህዝባችን ስለሆነ ይህን በተገቢ ሁኔታ ማከናወን እንዳለብን አቅደን እየሰራን ያለን ነው ነው በዚህ ሞዴል አርሶአደር ያየሁት መስራት ከተቻለ ድህነትን ማሸነፍ ሩቅ እንዳልሆነ ድህነትን ታሪክ መስራት እንደሚቻል ለከራስ አልፎ ለተቸገሩ ወገኖቻችን በቅርበት ላሉ ዜጎች መትረፍ እንደሚቻል በተጨባጭ ያሳዩ ድንቅ ታታሪ አባት መሆናቸውን አይቻለሁ። ጠባቅነት መጥፎ ነው። ሰውን መጠበቅ፣ የሰው እጅ ማየት እጅግ በጣም አስነዋሪ ነው። መንግስታችን አሁን ከዚህ እየተላቀቀ ያለው ከየትኛው የፈረንጅን እጅ ማየት፣ የውጭ እድልን ማየት፣ የውጭን እርዳታ ማየት ስንደን አብቅተናል። ስለዚህ አሁን እኔ ጋም ስትመጪ የመንግስት ደሞዝ እየጠበቅኩ አይደለሁም አሁን። ስለዚህ ጠባቅነትን መተው ያስፈልጋል። የሰው እጅ ማየት አያስፈልግም አስፈልግም። ከሰራን እንለወጣለን። ከተማ ግብርና ላይ ወንዞቻችን ሞልተዋል። እንስራ፣ አትክልት እናልማ፣ ከኛ በሰፋ አልፎ ሀገር እንጥቀም ነው ብለ